አሰላሙ አሌይኩም ረህመቱላ ወበረካቱሁ የተከበራቸው የተወደዳችሁ ሀገር ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁ። ነባሮች ላይክ ሼር ኮሜንት፣ አዲሶች ደግሞ ሰብስክራይብ እያደረጋችሁ ግቡ። ዛሬ የምሰራው የፍለስጢን ምግብ ነው። ምን ይባላል? ምሰኸን ዲጃጅ ይባላል። እዚህ ዶሮ እንትን አለኝ ሽንኩርት አለኝ፣ ቀይ ሽንኩርት እዚህ ነጭ ሽንኩርት አለኝ። እዚህ ደግሞ ዶሮ አለኝ፣ በደንብ ሆኖ በጨው በከል በሎሚ የታጠበ። እዚህ ደግሞ አሲር ሎሚ አለኝ እዚህ ጨዋለኝ። እዚህ ደግሞ ስማቅ። እዚህ ደግሞ ደብሱርማ። እዚህ ዘይ ዘይቱን አለኝ። አሁን በመጀመሪያ ሽንኩርታችንን እንከትፋለን ማለት ነው። እሹ ድችዬ አሁን ሽንኩርቴን እለጣለው። በረዛዝሙ ነው የምቆርጠው። የፊልስጢናዊ ምግብ ነው የምሰራው ዛሬ ማለት ነው። አላህ ፊልስጢናዊ ነጃ ያውጣቸው። አላህ ጦርነቱን ያንሳላቸው። በቃቸው ፈተና ይበላቸው። አሁንም ሀገራቸው ላይ በጣም ኃይለኛ ጦርነት አለ። ብቻ አላህ ይጠብቃቸው ማለት ነው። ምንም ማድረግ አይቻልም። እኛ ምን ማድረግ አንችልም፣ ያው በዱዋ በስተቀር ማለት ነው። ያው አላህ ደግሞ ይፈርጃቸው በሁሉም ነገር፣ ሀገራቸውን ሰላም ያድርግላቸው። መስጊድ አቅሳንም ሰላም ያድርገው። ሁላችንም መስጊድ አቅሳ ሲነካብን አንወድም ማለት ነው። እና ዱአ አድርጉ። ህዝቡ አለቀ፣ ፍልስጢን ህዝብ አለቀ። አምና ነው ታቻምና የሆነውን አይተናል ጦርነቱ ንብረታቸው ቤታቸው፣ ሁሉ ነገር ወድሞባቸዋል። ልጆች ህጻናት አልቀዋል። እና አላህ ነጃ ያውጣቸው ያረብ። በዱዓ አነርሳቸው ዱዓ ማረግ ጥሩ ነው። እና ዛሬ ለምን አንሰራም የፊልስቲናዊ ምግብ ተባብለን፣ እኔና ሴትዬ እንግዲህ የፊልስቲናዊ ምግብ ልንሰራ መተናል። እናንተ ላይክ ሼር አድርጎ ፊልስቲንን የማይወድ የለም ሁሉም ይወዳል። ያረባላህ አላህ ነጃ ያውጣቸው። አሜን በሉ አሜን በሉ በዱአችን አንርሳቸው። እኛ ልዩ ፍልስቲናዊ አላህ ይጅማአነ ፊ መስጊድ አቅሳ ይባላል። ዱዓ ላይ ማለት ነው። እሺ በዚህ መልኩ ልጨርሻለሁኝ አሁን ደግሞ በረዝሙ በረዝሙ እከፍታለሁ ማለት ነው። ኮሎኔል ለኩሻለሁ። በጎኑ ደግሞ ነጭ ሩዝ እንሰራለን ማለት ነው። እሺ ዘህማ እንዳይሆን አንዳንድ ነገሮችን እናነሳለን። በዚህ መልኩ ነው የምንቆራረጠው፣ እንደዚህ ማለት ነው። የፍልስቲናዊ ምግብ ምሰኸን ብዙ ሽንኩርት ይላል። ይሄ ራሱ ትንሽ ነው። አሁን አንድ እንደ ኢትዮጵያ ወጥ አንድ ኪሎ ሽንኩርት ነው የሚገባው ምሰኸን ላይ። ያው የኔ አንድ ዶሮ ብቻ ስለሆነ ለምን አበዛለሁ ሽንኩርት በማለት ነው እንጂ እነሱ ጋር በጣም ነው ሽንኩርት የሚገባው ማለት ነው። ዋናው ምግባቸው አስሊ ምግባቸው የፍልስቲናዊ ይሄ ነው። አሽው ደቲያ አሁን የከተፍኩትን ወደ ስንየው አደርጋለሁ ማለት ነው። ይሄ ነው የምሰራበት ስንየ። ካሜራማን ስለሌለን እንግዲህ ቻሉት፣ ቻሉት። ቀላል ነው፣ ትወዱታላችሁ። ጊዜና ቆጣቢ ነው ደግሞ ብዙ ቲፕቲቦ የለውም ራሱ እንደዚህ እናደርጋለን። እዛ ደግሞ ነጭ ሽንኩርቱንም እንደዛው በረዥም እንከትፈዋለን። ለሀገራቸውን እና ጃ ያውጥላቸው ፍልስጢናዊ ያረብ። አሁን እንደዚህ አርገን እናሸዋለን ማለት ነው። አሁን እዚህ ላይ ምን ምን እናደርጋለን? ጫው ትንሽዬ አሲር ለይሞን አንድ ማንኪያ ትንሽ ሳይበዛ ዋናው ደግሞ ዘይዘይቱን ነው። የፍልስጢናዊ ምግብ ዋናው ዘይዘይቱን ነው። ዘይዘይቱን በጣም የሚደረግበት ሽንኩርትና፣ ዘይዘይቱን በጣም የሚደረግበት አንድ ፊንጃል ሙሉ ማለት ነው የምናረገው። እዚህ ደግሞ ሁለት ማንኪያ የሚሆን ደብሱ ሩማ ነው። እዚህ ደግሞ ስማቅ ስማቅ በጣም ነው የሚደረገው። ቆይ አሳያችሁ ስማቅ ይሄ ነው እሱ ራሱ ብዙ ነው የሚደረገው፣ እንደዚህ ማለት ነው። እዛ ደግሞ ቀፍዛን ለብሼ መጥቻ አሳያችኋለሁ፣ እጄን ታጥቤ። ያለው ባለብስም አይዲ ያው ግን ብዙ ተመልካች ካለ ላይ ወድ ይችላል። ተመልካች ሲኖር በእጇ እንትን አለች ለማለት ስለሚመጣ፣ እንደዚህ መጀመሪያ እሱን መሳጅ እናደርግለታለን። እንደዚህ ማለት ነው። እንደዚህ መሳጅ ካደረግነው በኋላ እሱን ነው ዶሮን የምናረገው ዶሮንም መሳጅ እናረግለታለን። በዚህ አሁን ፍልፍል አስወድ እናረጋለን። እሺ አሁን ሳይበዛ ፍልፍል አስወድ አንድ ማንኪያ የሻሂ እያሴት እንዴት አባት እንደሚያምር የፍልስጢናዊ ምግብ እኮ ልዩ ነው። ልዩ አይገልጸውም። ሳይበዛ ሰባ ባህራት ይሄን ብቻ ነው የምናደርገው። ሌላ እናደርገው። አሁን ዶሮ እንዴት መሳጅ እንደምናደረግ አሳያችኋለሁ ማለት ነው። እሺ። ያረጌ አሁን ዶሮውን ያደረግኩኝ እንደዚህ ያሸዋለሁ በዚህ ነው ማለት ነው። እሱም መታሸት አለበት። በዛ ፎሮም በምታስገቡት ስንዬ ነው መታሹት የምታዘጋጁት ሁሉን ነገር እዛ ደግሞ ለብሮን እዚህ። እናንተ ብዙ ከሆናችሁ ቤተሰብ ሁለት ሶስት ዶሮ መጠቀም ትችላላችሁ። እኛ ደግሞ ሌላ በጎኑ ምግብ ስላለ መኮረኒ ካብሳ ስላለ ሰላጣም ስላለ ይሄ በቂ ነው። እያችሁ አሁን እንደዚህ አድርጌ ፎሮን እደውላለሁ ማለት ነው። እንደዚህ ካሽፈት በኋላ ጋስቴራል በሽ ፎሮን እደውላለሁኝ። እናንተ ላይክ ሰብስክራይብ ሼር እያደረጋችሁ አበረታችሁ ማለት ነው። እሺ አሁን ዙሪያውን እንደዚህ መሳጅ አረግንበትን ዙሪያውን እናብሰውና እናጸዳደው እና ሀላይቱ ላይ ደግሞ ትንሽ እዛ ዘይቱን ተሰስ አርገን ጋስቲር ገመን እንበለዋለን ማለት ነው። እንደዚህ በቃ እሱ ጊዜ ጋስቲር ልሰፍነውና አሁን አድርገን ወደ ፎሮናችን ፎሮን ላይና ታች መታች ይገባል። አልታያችሁም ማለት ነው። ፎሮናችን ላይና ታች ሁለት መቶ ሁለት መቶ ሀምሳ አንድ ሰዓት አንድ ደቂቃ ከየቀረታ ማለት ነው። እዛ ይበስላል ያልቃል። እሺ፣ ወደ እሱዬ ሩዝ ለአጥብ ነው ትመለከቱት እኔ የምጠቀመው በስመቲ ነው። አይለቲ በስመቲ ሁለት ካሳ፣ በዚህ ሁለት ካሳ እናንተ እንደፈለጋችሁ ማለት ነው። እንደ ቤተሰቦቻችሁ ነው እናንተ መጠቀም ያለባችሁ። አሁን እናጥባለን። እንደምታዩት መቅሰላችን ጥቁር ነው የእኛ እንደዚህ አድርገን እናጥበዋለን። በደንብ አድርገን አጥቤ ይመለሳል ለሆኜ እሺ ቪዲዮው እንዳይረዝምባችሁ ነው ማሳጠሮ እሺ፣ ውዶችዬ፣ አሁን ሮዝ እንሰራለን። ዘይት እናረጋለን። አንድ ፍንጃል ዘይት። ዘይታችን ዝተሚግደሙ እንጠብቅና ቅመሞችን እናደርጋለን። ከየት ልቀረፋ፣ ወረቀት ቃር፣ ግርፈት፣ ይስማር ይሄ ወረቀት ቃር ነው፣ የባህር ዛፍ ቅጠል ነው በአማርኛ መድረስ አሁን ሮዛችን እናደርጋለን፣ እዛ እናምሰዋለን። እሱ ደፍያ ሮዛችን እንደዚህ አርገን እናምሰዋለን። የምናምሰው ነፍሬ እንዲሆን ነው። ደግሞ አይዘፈዘፍም ሩዝ ከዘፈዘፋችሁ፣ ደግሞ በቀዝቃዛ ውሃ ነው እንጂ በዛው በአጠባችሁበት ውሃ በሙቅ ውሃ ማረግ የለባችሁም። አንድ ማንኪያጫው በምግብ መብለው ማለት ነው። ሩዝ አይዘፈዘፍም። እንደዚህ ደግሞ ካመሳችሁት አይያዝም ማለት ነው። በዘይ አሁን የፈላው ውሃ እናረግበታለን። ዶሯችን እየበሰለ ነው። ነጭ ሩዝ ነው የሚያስፈልገው እና ሰላጣ ፈርፍስ ወይም ሰላጣ ተቦለ ነው እናባየው ማለት ነው። ምሳካም ፍልስጢን። እሱ ሁለት ኩባያ ከግማሽ ውሃ አደርጋለሁኝ። የሻሂ መጠጫው ኮብ ትልቁ ምስጋት የምንጠጣበት በሱ ሁለት ኩባያ ከግማሽ ስላልተዘፈዘፈ እንዲበስል ማለት ነው። ከተዘፈዘፈ ሁለት ኩባያ በቂው ነው ካልተዘፈዘፈ ግን ሁለት ኩባያ ከግማሽ ማለት ነው። እሺ ውዶችዬ ሮዛችን በዚህ መልኩ ከበሰለ በኋላም እናደርጋለን እናረጋለን ዛፈሯን በውሃ የዘፈዘፍነን ዛፈሯን እንደዚህ ከአንድ ግድም እናደርገዋለን ማለት ነው። እዛ እሳቱን እንቀንስለትና ቀስሎ ይበስላል ማለት ነው። አሁን ወደ ዶሯችን ደግሞ እንሄዳለን። እንደምትመለከቱት ውው ሽታው እንደት አባቱ እንደሚጣፍጥ ነው። ምን ብዬ ልንቀራችሁ። አሁን ከላይ መቅላት ብቻ ነው የቀረው። ከላይ ሸክዬለታ አለኝ አዛ ይገምራል ማለት ነው እያችሁት። እሺ ደፊ ያዚ ስኖ በራለ ሽሮበን ያስፈልጋል ለምሳሐን ማለት ነው። እዚህ መጥበሻ ጥጃለ ትንሽ ይሄ ዘይት፣ ዘይቱን ሳይበዛ ምስ ምስ ነው የምናረገው። ገባችሁት? ከላይ ቱ ላይ ጣል የምናረገው ሳይበዛ እንደዚህ ነው የምናምሰው ማለት ነው። እንደዚህ እንደዚህ ሰርተፍኩቶች የዚህ ላይ ሰላጣ ሰርቻለሁ። አሁን ደብሱርማ ከላይቱ ላይ ፈሰሳ አረግበታለሁ እንደዚህ። የሙሰኸኑ ጋር የሚበላ ሰላጣ ፈቶሽ ነው። ሰላጣ ፈቶሽ በፍለስጢን ሙሰኸን ጋር የሚቀርበው ዋናው ምግባቸው ነው። ሽዶች የዚህ ሳህን አዘጋጅቻለሁ። እዚህ ኩበዝ አለኝ ለምሰኸኑ የማደርግበት ማለት ነው። እዚህ ላይ ነው የምናረገው። ምሰኸኑ እንደዚህ አርገን ኩበዙ እንደዚህ እናረጋለን። እዚህ ላይ ዶሮ እና ሽንኩርቱ እዚህ ላይ ይደረጋል። የገዛ ቂጣ አላቸው። እኔ ግን ቂጣውን አልሰራሁትም በዚህ ነው ያአደረኩት ሾዶቼ፣ ስኖበሩም በዚህ መልኩ አምሸዋለሁ። በቂው ነው እንደዚህ ማለት ነው።